የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ምላትወርቅ ኃይሉ በሰጡት መግለጫ ቦርዱ በ2018 ለሚካሄደው ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን እየሰራ መሆኑን ገልጸዋል። ቦርዱ ከተካሄደው ስድስተኛ ሀገራዊ ምርጫ ማግስት የምርጫውን ሂደት የመገምገም ስራዎችን መስራቱን ተናግረዋል። ቦርዱ ከህግ ማሻሻያ ጥናት ጀምሮ በቴክኖሎጂ፣ በሰው ኃይል፣ በአቅም ግንባታና በአስፈላጊ ቁሳቁሶች ቅድመ ዝግጅት በማድረግ ላይ መሆኑን ገልጸዋል። በዚህም የቦርዱን የአምስት ዓመት ስትራቴጂካዊ እቅድ በማዘጋጀት ስራ ላይ ማዋሉን ገልጿል። ውይይት በማድረግ በጣም ከፍተኛ የጥናት ጥናት አካሄዷል። የጥናቱንም ውጤት ስናየው የሚቀጥለው ምርጫ ቦርዱ ሊያሻሽላቸው፣ ሊያስተካክላቸው፣ ሊጨምራቸው የሚገቡ ነገሮች እንዳሉ ተጠቁመዋል። ቦርዱ የአምስት ዓመት ስትራቴጂክ ፕላን እንደሚያስፈልገው ነበር። ስለዚህ ይህንን መሰረት በማድረግ ቦርዱ የአምስት ዓመት ስትራቴጂክ ፕላኑን አጥንቶ ከ2017 ጀምሮ በ2016 አጥንቶ ጨርሶ ከ2017 ጀምሮ ይህንን የአምስት ዓመት ስትራቴጂክ ፕላን ስራ ላይ ያውለናል። እንግዲህ ይህንን የአምስት ዓመት ስትራቴጂክ ፕላን ስናጠና ቦርዱ ስድስት በሆኑ አምዶች የተከፈሉ ስራዎቹን የሚሰራ ይሆናል ማለት ነው። የኢትዮጵያ የምርጫ የፖለቲካ ፓርቲዎች የምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011ን ለማሻሻል የመነሻ ሀሳቦች ላይ ከባለድርሻ አካላት ጋር በመወያየት ለህዝብ ተወካዮች ምክር ቤት ማቅረቡን ገልጿል። ከአቅም ግንባታ ጋር በተያያዘም ስለ ምርጫ አጠቃላይ ኦፕሬሽንና የቦርዱን ተቋማዊ ብቃት ለማሳደግ የሚረዳ የምርጫ ኦፕሬሽን ማንዋል ማዘጋጀታቸውንም ተናግረዋል። የፖለቲካ ፓርቲዎችን ምዝገባና አስተዳደሮች ላይ እና የስነ ምግባሩ ላይ የሚያተኩረው 1162 የሚባለው በመሆኑ ይሄ አዋጅ አንዳንድ የማሻሻያ ስራ ሊሰራበት ይገባል በሚል ስለቀረበ፣ ከዚህ በመነሳት ቦርዱ በራሱ የህግ ክፍል ታስክ ፎርስ በማቋቋም የአዋጅ ቁጥር 1162ን የማሻሻያ ሀሳቦች በመነሻ ሀሳቦች በማዘጋጀት ተገቢ ናቸው ያሏቸውን የባለድርሻ አካላቶች ሁሉ በማወያየት ግብአቶችን በመሰብሰብ አጠቃሎ ይሄ አዋጅ ማሻሻያ ነጥቦቹን ሙሉ በሙሉ በሚባል ደረጃ አጠቃሎ ለህዝብ ተወካዮች ምክር ቤት አቅርቧል። ስለዚህ እሱ እንዲጸድቅልን እየጠበቅን እንገኛለን። በሀገር አቀፍ ደረጃ የሚገኙ ከ50 ሺህ በላይ የሚሆኑ የምርጫ ጣቢያዎችን ለመራጮች ምቹ የማድረግ እንዲሁም የማዘጋጀት ስራዎች በመከናወን ላይ እንደሚገኙም ገልጸዋል። እስካሁንም ከ12 ሺህ በላይ የምርጫ ጣቢያዎች ጋር በመድረስ የማዘጋጀት ስራ መሰራቱን ተናግረዋል። በዚህም በሲዳማ፣ ድሬዳዋ፣ ሐረር፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም በኦሮሚያ ክልል ጅማ ዞን ጣቢያዎችን ምቹ የማድረግ ስራዎች መሰራታቸውን ገልጸዋል። በቀጣይ ጊዜያትም በሌሎች አካባቢዎች የሚከናወን መሆኑንም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት አሁን ሶስተኛ ዙራችንን እያደረግን ነው። የፖሊንግ ስቴሽንስ ሃርቨስቲንግ የሚል ፕሮጀክት ጀምረን ምርጫ ጣቢያዎችን በየቦታው እየሄድን ቦታዎቹ ምቹ ናቸው ወይ አካባቢው ምን ይመስላል ተደራሽ ነው ወይ የሚለውም በሙሉ የአሴስ የማድረግ ስራ እየሰራን ነው እስካሁን ድረስ ባደረግነው ሶስት ዙር ወደ 12ሺህ ምርጫ ጣቢያዎችን ደርሰናል ከዚህ በኋላ ደግሞ የሚቀሩትን ምርጫ ጣቢያዎች በዚህ አሰራር ለመدرس እየተዘጋጀን እንገኛለን ይሄ ተከናውሎን 0 በላይ የሆኑትን ምርጫ ጣቢያዎች አወቅን ማለት በጣም ከፍተኛ የሆነ የምርጫ ኦፕሬሽን ስራችንን በግማሽ ጨረስን ማለት ነው። በአዋጁ ማሻሻያ ላይ ከተካተቱት ሀሳቦች መካከልም የእጩዎችን ምዝገባ ሙሉ በሙሉ በቴክኖሎጂ ማከናወን ማስቻል የሚሉና ሌሎችም መካተታቸውን ተናግረዋል። በዚህም የእጩዎች ምዝገባን ባሉበት ቦታ ሆነው በበይነ መረብ እንዲያካሂዱ ሶፍትዌር በልጽጎ ስራ ላይ መዋሉን ገልጸዋል። በሰባተኛው ሀገራዊ ምርጫ የሚሳተፉ የምርጫ አስፈጻሚዎችንም የመመልመል ሂደቶችንም በበይነ መረብ ለማካሄድ ዝግጅት እየተከናወነ እንደሚገኝም ተናግረዋል። ሙሉ በሙሉ እጩዎች ባሉበት ቦታ ሆነው ሬጅስትሬሽናቸውን ራሳቸው የሚያካሄዱበትን አይነት ሶፍትዌር አዘጋጅተናል። የምርጫ አስፈጻሚዎችን ቅጥር፣ ምልመላ፣ ፈተና፣ ዳታ ሁሉ በሲስተም ነው የምንይዘው። የትሬነሮችን በተመሳሳይ ነገር ነው የምናደርገው። ከዚሁ በተጨማሪ የሎጂስቲክስ እቃዎች ትራኪንግ ሲስተምም ዴቨሎፕ አድርገናል። እቃ ከአዲስ አበባ ተነስቶ ወይም ከዋናው መስሪያ ቤት መጋዘን ተነስቶ ለታሰበበት ምርጫ ጣቢያ እስከሚደርስ ድረስ ትራኪንግ ሲስተም እሱንም አዘጋጅተናል ማለት ነው። እና እነኚህ እነኚህ ከፍተኛ የሆነ የቴክኖሎጂ ስራ ለመስራት ሙሉ በሙሉ በሚባል ደረጃ በኢንሃውስ ነው የተሰራው። የምራጮች ምዝገባም ፋይዳ መታወቂያን ጨምሮ በቀበሌ እንዲሁም ማንነትን በሚገልጹ መታወቂያዎች ሁሉ እንደሚከናወንም ጠቁመዋል።